በሙስሊሞች ዙሪያ እንግዲህ ኮሜዲያን እሸቱ ዝምታውን ሰብሯል። በጣም ለብዙ ጊዜ ዝም ብሎ ነበር። ምክንያቱም በሚዲያ ላይ እጅግ በጣም ትኩረትን ስቦ የነበረው በሙስሊም ቲክቶከሮች እና በኦርቶዶክስ ቲክቶከሮች መሀል ተነስቶ በነበረው እሰጥ አገባ ዙሪያ ያው ብዙ ነገር ብዙ ነገር ሲባል ነበረ እንግዲህ ኮሜዲያን እሸቱ አሁን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 ሌሎች ሲፖስቱ አትደናገሩ። ትክክለኛው የኔ የቲክቶክ ፔጅ አንድ ነጥብ ሰባት ሚሊዮን ፎሎወር ደርሷል። ከዚህ በታች ያሉት በሙሉ የኔ አይደሉ። ሰርተው የሚጠቀሙ ብዬ ዝም ብያለሁ። ሪፖርት አድርጋችሁ አዘጉ ብዬ አላቅም አምስት ዓመት ሙሉ። አሁን ግን በህልውና ይመጧል፣ በህልውና ይመጧል። ስለዚህ እሸቱ መለሰ የሚሉ የቲክቶክ ፔጆች አሉ፣ የኔ አይደሉ። ትክክለኛው የኔ ፔጅ በቲክቶክ አንድ ነጥብ ሰባት ሚሊዮን ያለው ብቻ ነው። ያው የሰማችሁትን ነው። ኮሜዲያን እሸቱ እንግዲህ ለመጨረሻም ለመጀመሪያም ጊዜ እርግጥ ያለ አቋሙን አሳውቆናል ማለት ነው። በነገራችሁ ላይ እሸቱ ካለ ላይ ትንሽ ለመጨመር ያህል ሁላችንም ኢትዮጵያውያን አንድ የሙስሊም አንድ የጴንጤ ጓደኛ አለን፣ ሁላችንም ማለት ነው። ምክንያቱም እኛ ኢትዮጵያውያን በሃይማኖት ተቻችለን ተከባብረን ነው የምንኖረው። ሌላ ምንም ነገር ማለት ባልፈልግም፣ እናንተ ግን በኮሜዲያን እሸቱ ሀሳብ ዙሪያ ምን ተሰማችሁ? እሱ እንዳለው ከተመቻችሁ ይህን ቪዲዮ ላይ ካደርጉት፣ አይ የእሸቱ ሀሳብ ላይ አስተያየት አለኝ ካላችሁ ደግሞ የፈለጋችሁትን ኮመንት እንድትጽፉ የኮመንት ባሩ ክፍት ነው። አንድ ግን ማስታወስ የምፈልገው ነገር ቢኖር የሚረግሟችሁን መርቁ፣ ጠላቶቻችሁንም ውደዱ ያለን ኢየሱስ ክርስቶስ ራሱ አምላካችን ነውና ሁሉንም ሰው መውደድ ከሱ ስለተማርን በመዋደድ በመከባበርና በመፈቃቀር እንድንኖር የዛሬው መልእክቴ ነው። በነገራችሁ ላይ ደግሞ ሰሞኑን እንግዲህ የቀነኒና አንዱ አለም ጎሳ ጉዳይ ሚዲያውን እስካሁን ድረስ አልተረጋጋም። ሚዲያው ላይ ያለው ነገር ቲክቶኩም እያበደ ነው። እንግዲህ ትንሽ ቲክቶኩ ላይ ደግሞ ቀውጤ ያደረጉት ያሉት አሁን ላይ ሊያሾ እና ዮኒ ማኛ ናቸው። ዮኒ ማኛ እና ሊያሾ እንግዲህ በጣም አደገኛ ክርክር ውስጥ ናቸው ያሉት። ሊያሾ እንዴት እርግጠኛ ሳትሆን በዚህ ደረጃ ታወራለህ? ብላ በጣም እየወረደችበት ነው ያለችው ዮኒ ማኛ ላይ እስኪ ሊያ የምትለውን እንስማ። ከዛ በኋላ እናንተም የተሰማችሁን ትጽፋላችሁ። ግን አንተ ማነህ? ግምታዊ መልስ ልሰጥ እርግጠኛ የምትሆኑ አንተ ማለት ምንድነህ? እንደ ፖለቲካው ወጥተህ ስለምትንቦጭ አለፉ ባይዘው ወይ አንድ ነገር ልንገራችሁ የአገሬ ልጆች፣ የምታዘባቸው ብዙ ነገሮች አሉ። በዚህ ሰዓት በዚህ ሰዓት ስለዚች ልጅ አሟሟት እየወጡ አስተያየት የሚሰጡ እንደዚህ ነው እንደዚህ ነው የሚሉት እመኑ አሁንም የዘር ጸብን ሊያስነሱ እንደሆነ እወጡ። እመኑ በቃ አመኑኝ። ገብርኤልን ሲጀምር አሁንም ወይ እከሌን ኮንዲስ የእሷ ህይወት አያሳዝናቸው እነዚህ ሰዎች? የዚሽ ልጅ ቤተሰብ አያሳዝን? እሷ ሳረፈች ሄደች ወደ መዳን ያለ ወደ አባቷ ሄደች። ቤተሰብ እናቷ ታሳዝናችሁ። አፋችሁን ሞልታችሁ አደራሳችሁን ነፍታችሁ ቪዲዮ ከፍታችሁ ምንድን ነው የምትሉት? ነፍሰጡር ለቤተሰብ ለአንተ ቀላል ነው እንደዚህ ብሎ መናገር። ለአንተ ለቪዲዮ ሰሪዎች ይሄ በጣም ቀላል ነው። እሱ ነው የገደላ ዘቱነት። የገደላ ትንትን ናት። የገደላ ትንትን። ለእናንተ ይሄ በጣም ቀላል ነው፣ ለቪዲዮ ሰሪዎች ቴ የሚባል ወይኔ ኔ፣ ቅዱስ ገብርኤል እኔ እመቤቴ ነ ጋይስ እመቤቴ ነ ልጅ ትሙት። እኔ በቃ በጣም ስላስጠላኝ ቡን አላቀኝ። እንደው የሚያወራው ወሬ ሁሉ ራሴን ያመኛል የሚያወራ ወሬ እንዲሉ ቀዳሜን እንዲያን ተከትቋል። እንዴት የሰው ልጅ አርባ አምስት ዓመት ሞልቶት አርባ አምስት አልፎ በዚህ ደረጃ ዝቃጭ አተላይ ሆነ። ይሆላቸሁ ከተገደራ ለተሌ ሆነ የሚባሉ ነገር አይደለም። በነገራችን ላይ ቢያንስ ሬሱ አፈር እስኪገባ ድረስ እንዲህ ሰው አንተ ማን ሆነ ነው ስለ ሰዎች በዚህ ደረጃ ወደ የምታውረው? ከማስረጅ እኔኮ በጣም ያስቀኝ ንግግሩ ደግሞ ከማስረጃ ጋር ነው የምወራው። ሚዲያ ላይ የተወራውን ወሬ እያመጠቁ ነው ጋይስ። እሺ፣ ያልከው ያወራኸው በአጠቃላይ እንደዛ ከሆነ እስከ ዛሬ ድረስ ለምን አላወራኸው ነበር? ለምን አልተናገርኩም ነበር? ለምን ይሄ ሰው እንደዚህ ያረግ ነበረ? ውሽሞ መጣ፣ ጻፈችልኝ፣ መታ፣ ተናገረች፣ እንደዚህ አለች ያልከው ለምን እስከዛሬ መንተ እንደዛ ብለ ለምን አልተጽፋለ፣ ለምን አልተናገራችሁም ነበር። የሊያና የዮኒ ማኛ ፍጥጫ እንግዲህ እንደቀጠለ ዮኒ ማኛ ደግሞ በጣም እርግጠኛ ሆኖ ነው የሚያወራው። እንግዲህ ከዚህ በፊትም ነግሬያችኋለሁ፣ አሁንም ቢሆን እኔ በአቋሜን አልቀይርም። ማርገዟንም የተናገርኩትን እኔ ነኝ ቀድም የመረጃውን ያወጣሁት ከዛ አሁን አመናችሁ አደሉ እያለ ነው። ግን በእናንተ በእናንተ እይታ በሊያ ሀሳብ ላይ ምን አይነት አስተያየት ትሰጣላችሁ? ማለት ሊያልክናት የሆነ ማኛ ጉዳዩን ወደ ፖለቲካ እየወሰደው ነው እሱ ደግሞ እንደዚህ ብሏል። ጉዳዩን ጭራሽ ወደ ፖለቲካ እየወሰድኩት አይደለም ብሏል። እስኪ እንስማ። ሰላም ነው። ክብሩ ይስፋ፣ ክብሩ ይስፋ። እናትና ልጁ እንግዲህ የቀነኒን ጉዳይ በምናየው መልኩ እያንዳንዱ መረጃ እኔ ያልኩት ነገር እውነት እየሆነ እየሄደ ነው። እኔ ሰው ያምነኛል፣ ብዙዎቹ ስለሚያምኑኝ ትክክለኛ መረጃ ከማንም በፊት ያደርሶኛል። ዮኒ ማኛ ወደ ውፊት አምጣልን፣ ትክክሉን ተናገርልን፣ ሀቁን ተናገርልን ብለው ይናገራሉ። ትላንትና በተናገሩት ነገር ሌሎቹ ያፍራሉኛ። በእውነት ይዘን እንቀጥላለን። እኔ ስለ አንዱ አለም አንድም ቀን ክፉ ተናገር የማቅሰው አይደለሁ። አንዱ አለም አርቲስት ነው በምንም ነገሩ ተናግሬው ማጥሶ አይደለም። ስለዚህ ፐርሰናል ጥላቻም የለብኝ። ቀነኒንም ምን ያላቃት እኔ ቢሊሊ በሚለው ዘፈኑ እንጂ ማቀው ይህን ልጅ አላቀውም፣ ብዙዎቻችን አናቀውም። ግን ከዚህ በፊት የነበረው ሪሌሽንሽፕ ላይም ሌላም ቦታ ላይ ችግር እየፈጠረ እንደነበረ ማንም ሳቅ እህታችን ነብሰ ጡር እንደነበረ አሁን እሳምናችሁ ሲሆን ማኛው አሽቶ ነበራል። አሁን እውነተኛ ሆነው ተገኘ። ጎበዝ ጎበዝ፣ ይቀጠያል። ሌላው ደግሞ አንዱ ዓለም ከዚህ በፊት የሆነ ቦታ ላይ ከሆነ አርቲስት ጋር ጥይት ተመዛዞ ሊገዳደል እንደነበረ የምታውቁት ነገር ይመስለኛል። ይሄ ነገር አለ። ሌላው ደግሞ ከሆነ አርቲስት ጋር አብሮ ከሚያቀናብረው አርቲስት ጋር ለዚህ ደረጃ ያደረሰው ጋር በር ዘግቶ ሽጉጥ አውጥቶ እጅ ለእጅ ተያይዘው ጥይቱ ተጠቋቅሶ መሬት ወድቆ ሁለቱም ወድቀው በስንት መከራ ነው የተገላገሉት። ከዚህ በፊት የነበረች ምን ያደረጋት ነበረ? ይደበድባት ነበረ፣ አቢዩዝ ያደረጋት ነበረ፣ ብዙ ስቃይ እያደርስባት ነበረ። እችንም በጓደኞቹ ፊት ይመታት ነበር፣ እችንም እንደዛ ያደረጋት ነበር። በጓደኞቹ ፊት ይመታታል፣ የሚፈልገውን ያደርጋል፣ እየሰከረ እየገባ ብዙ ነገር የሚያደርግ በጣም ባለጌና መረንሳውን። ይሄ ትንሽ ገንዘብ ሲያገኙ ወጠጥ የሆነው ነገሮችን ሴቶች ላይ አቢዩዝ የሚያደርጉ እሱ ብቻ ሳይሆን ሌሎችም እንዳላችሁ ሰምተናል። እያንዳንዳችሁን ጉዳችሁን አውጥተዋለሁ። እያንዳንዳችሁ ጉዳችሁ ይወጣል። ስለዚህ በትክክለኛ መረጃ ወንድምና እናቶቻችን ኑለን፣ ይህን ነገር እናጋልጣለን። እናትየው ስትጠየቅ፣ የቀነኒ እናት እኛ ሆስፒታል ነው ያገኘ ናት ነው ያሉት። ሆስፒታል ነው ተደውሎ የተነገረን። እንደገና ደግሞ ፎቶግራፈሯ ሲናገር፣ እኔ እሁድ አይመቸኝም የሚመቸኝ ዛሬ ነው ብሎ ከትላንት ወዲያ ፎቶ ተነስታ ለብቻዋ አብረው እንደተነሱ ተደርጎ ነው የተቦሰጠው። ግን የተነሳችው ፎቶ ለብቻዋ ነበር። ደስተኛ ልጅ የራሷን ታጠፋ ልጅ አልነበረችም ያሉት። ሌላው የሴት ጓደኛን አትመኑ ሙላችሁ። ዝም ብዬ አይደለም ሴት ጓደኛ እያንዳንዱን ችግር እያወቁ እያንዳንዱን ነገሯን ችግሯን እያወቁ አይዞች ከማለት ውጭ ምንም አልደረሱላትም። ከዚህ ነገር ላይ ተባብረው እንዴት እናርግ ብለው መፍትሄ አላመጡላት። የሴት ጓደኛ አትሆንም ብለው ለዚህ ነው። የወንድ ጓደኛ ቢሆን ብሮ ጋርዱ ሳምትን ብለን የሆነ ነገር እናርግ ነበር። ለዚህ ነው የሴት ጓደኛ መቼም የአንቺን ማለፍ የአንቺን ትልቅ ደረጃ መድረስ የምትፈልግ ወፍ የለችም። እርግጠኛው ነው፣ የምናገረው እውነት ነው። ሴቶች ተስማማላችሁ? አብዛኛው ሴቶች የሴት ጓደኛ ያወጣላቸውም ለምንድን ነው ምንድን ነው ምክንያቱ? እስኪ እናንተ የምታውቁት ነገር ካለ ማለት የደረሰባችሁ ነገር ካለ እስኪ ኮመንት አድርጉ እንወያይበት። በጣም ነው የሚደንቀኝ በጣም እስካሁን ሰማንያ ፐርሰንት ሴቶች የሴት ጓደኛ የላቸውም። ማለት አይመቸንም፣ ሴት ነው የሚሉት። ከልብም አይቀርቡ ጥብቅ ያለ ግንኙነትም የላቸውም፣ ሴት ለሴት ማለት ነው። ዋይናት ግን ምንድን ነው ምክንያት? ምክንያቱም ካወቃችሁት እስኪ ወይም ደግሞ ከዚህ በፊት የገጠማችሁ ከባድ ገጠመኞች ካሉ ወይም ደግሞ በዚህ በዚህ ምክንያት ነው የምትሉት ነገር ካለ እስኪ ጻፉልኝ። ምክንያቱም እኔም ራሴ ስለሚደንቀኝ ነው ይሆን የሚለው ነገር። ሴት እርስ በእርሳችሁ ለምንድን ነው ማትስማሙት? አብዛኛው ሴቶች ከወንዶች ጋር ነው ምርጥ ጓደኝነት ራሱ የሚጀምሩት፣ ከሴት ይልቅ ወንድን ይመርጣሉና ለምንድን ነው? በእርግጠኝነት ነው ስንት ሴቶች ናችሁ አሁንም ደረጃ አቢዩዝ የሚደረጉ ሚስቶች የምታቁ፣ በፍቅር አቢዩዝ የሚደረጉ እህቶች የምታቁ ስንቶች ናችሁ? ስንቱን ሴት ረድታችኋል? ስንቱን ሴት ከዛ ነገር አስመልጣችኋል? ስንቱን ሴት ስለዚህ ከበፊት ከነበረችው ከሁለት ዓመት በላይ አብረው እንዴት ተደራርገው እየሰከረ የደወልላት ነበር፣ ይደበድባት ነበረ፣ ይቀጠቅጣት ነበረ የመጨረሻ የመጨረሻ ቆሻሻ ቆሻሻ ወንድ እንደዚህ አይነት ቆሻሻ አይተናናቅ። ቴሌ ሙሉ ስልኩን መረጃ እሱ ሊያጠፋ ይችላል። ሙሉ መረጃውን አውጥታችሁ እውነት የሴል ልጅን እምባ የዚች ምስኪን እምባ የሚያሳዝናችሁ ከሆነ ቴሌ ሙሉ መረጃውን ይልቀቅ። ይህ ሰውዬ በእርግጠኝነት ከቱ ጋር በደንብ ተቀናጭተው ተናበው ነው የገደሉት። እንዴት በሉ እንዴት ከአምስተኛ ከስድስተኛ ፎቅ ሴት ልጅ ስትወረወርና ስትወር ሲቃ አታሰማም እንዴት አትጨውም ማናችንም ስንወርቅ የሆነ ስሜት ይሰማልና እና አንጨዋለን እስክን ሞት ድረስ ከዛ በኋላ እንሞታለን እንዴት መጀመሪያ የነበሩት እህታች የነበሩት እህትና ወንድ ሰዎች የሚኖሩ አንደኛ ፎቅ ላይ አንደኛ ምድር የሚኖሩ እንዴት አልጨውም እንዴት ግርግር አልተፈጠረም እንዴት ው አልተበለ ያውም አበሻ አበሻ ነው ለሊት የማይወጣው አበሻ ነው። ከዛ ስትፈጥፈጓ ብለ ስትወርቅ ምንም የማይለው ተቀናብሮ አጠዳድፈው ይችን ልጅ ቀብረዋታል። አጠዳድፈው ቀብረዋታል። የሪሳ ሳጥን መግዣ እንኳን አታፍታል። እጅግ ያሳዝናል። የምትደራደሪ ሴት ቃለሽ ሰነፍና ዱቄታም ሴት ነሽ። ሰነፍ እካክ ነሽ። ከወንድ ጠባቂ ነሽ። የወንድንባ ጠባቂ ነሽ። ሙሉ አካል አለሽ፣ ሰርተሽ አትኖርም? እንዴት ሰርተሽ አትቀጥ የሪል በአቢዩዚቭ ሪሌሽንሽፕ ለምት ነው ለልጆች ብዬ፣ ልጆችሽን ይዘሽ ውጤ ምት ሽውን አድርጊ። ስንት ሲንግል ማሞች ፕራውድ ሆነው ዶክተር፣ ኢንጂነር፣ ፕሮፌሰር ስንት ተአምረኛ ልጅ ፈጥረዋሉ። ከማያሁን ሪሌሽንሽፕ ውጪ ህይወትሽን ነው የሚያጠፋ። የዚችን ልጅ ህይወት ግን እያንዳንዳችን ምን ማድረግ አለብን? እውነተኛ እህታችሁን የምትወዱ እህት ካላችሁ እናት ካላችሁ እቺን ምስኪን ሴት ደሟ ደመከል ሆኖ መቅረት የለበትም። ፍትህ መጠየቅ አለብን። ፍትህ ለዚህ ለመስኪን እህት አቢ ውስጥ ተደርጋ ተሰጥ አይታ አንቀው ምን ብለው ለገደሏት ሁለት ወንድምና እህቶች አንዷ ለምና እህቱ ናቸው። እርግጠኛውኝ ነው እርግጠኛውኝ ነው የምናገረው እርግጠኛ ሆኜ ነው የምናገረው የሚለው ምንም ቢሆን አያስማማኝም። ምክንያቱም በደፈናው በጭፍን መፍረድ ይመስለኛል፣ ልጁ ላይም ሁሉን ነገር መዘፍዘፍ ይመስለኛል። ለማንኛውም አንዱ ዓለምን ገና ቀጠሮ ተሰጥቶታል የተባለ ፍርድ ቤት ቀርቦ ነበረ፣ የዋስትና መብት ተከልክሏል የሚል መረጃ ወጥቷል። ሰምታችኋል ብዬ ነው ያላመጣሁት እሱን ኢንፎርሜሽን ማለት ነው። ዮኒ ማኛ ነገ ተገልብጦ አለመገኘቱ ምንም እርግጠኛ መሆን አልችልም። ምክንያቱም ዮኒ ማኛ ማመን ያቆምኩት ጆን ዳንኤል በታሰረበት ማግስት ነው። ጆን ዳንኤል አየር መንገድ ሆኖ በሚረብሽበት ሰዓት ወይም ደግሞ አልወርድም ከፕሌን ብሎ በሚግርግር ባስነሳበት ጊዜ ማለት ነው፣ ላይፍ ላይ ገብቶ ዮኒ ማኛ አይዞ ሲለው የነበረ ሰው ነው ከዛ በማግስቱ ግን ምን ታክሲ መሰለው እንዲያሎርድ የሚለው ብሎ ሲያጠለጥለው አይቻለው እና ከዛ በኋላ ዮኒ ማኛ መቶ በመቶ ማመን ያኔ ሙሉ ለሙሉ ነው ያቆምኩት። እና አሁን የሚያወራቸው ኖሪዎች ነገ አለመቀየሩ ምንም ዋስትና የለንም። ለማንኛውም ዮኒ የሚያወራው ነገር ምን ያህል ያሳምናችኋል? ጻፉልኝ። እንዲሁም ደግሞ ሊያሾስ የምትናገረው ነገር ዮኒ ማኛ ልክ አይደለም እያለች በጣም ብዙ ረጅም ሰዓት ነው ያወራቸው የተቆረጠውና ያመጣውላችሁ። ኮሜዲያን እሸቱ ደግሞ ስለ ክርስትና እና ስለ እስልምና ኢትዮጵያ ውስጥ ሆነ መጠየቅ ራሱ ልክ አይደለም፣ ምክንያቱም እኛ ኢትዮጵያውያን በሃይማኖት በብሔር ተቻችለን መኖራችን መገለጫችን ነው ብሏል። ለማንኛውም እናንተ በእነዚህ ሶስት ጉዳዮች ላይ የተሰማችሁን አስተያየት ጻፉልኝ። ይዘወ የኔ አናላይቲክስ ላይ ገብቼ ሳይ አብዛኛው ሴቶች ናቸው ሰብስክራይበሮች። እና እናንተ ሴቶች እህቶቼ እስኪ ያላችሁን ሀሳብ አስተያየት ጻፉልኝ። በሌላ ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛልኝ። በያላችሁበት ፍቅር፣ ሰላም፣ ጤና ከእናንተ ጋር ይሩን። እንወዳችኋለሁ። ዋላ